ሰባተኛው አገራዊ ምርጫ ለኢትዮጵያ ስጋት ወይስ ተስፋ? ምርጫ ሕዝብ በወደደው ለመመራት ልገዛም የሚፈቅደውን የሚመርጥበት ለሀገር ወሳኝ፣ አንዳንዴ አስጨናቂ ወቅት ነው። በተለይም መሪዎቹ ሕዝብን ከማገልገል ይልቅ ራሳቸውና ቤተሰባቸውን ለሚያገለግሉበት አፍሪካ በአሳዛኙ አስጨናቂ ወቅት ነው። መሪዎች ስልጣናቸውን ለማራዘም የብዙዎችን ሕይወት ይነጥቃሉ። ለሀገራችን ኢትዮጵያን ቢሆን በ1997 ከተደረጉ ብዙዎች በተለይ ወጣቶች ህይወት ከቀጠፈው ምርጫ በኋላ ብዙ የምርጫ ትርጉም ጠፍተዋል። ህዝቡ የሚመራው ሳይሆን መኖርም መርጧል። ሆኖም ግን የምርጫ ስርዓቱ ማካሄዱም አልቀርም፣ ጊዜውም ጠብቆ መደረጉም ቀጥሏል። ኢትዮጵያ ለመጪው ሰባተኛ ሀገራዊ ምርጫ የተዘጋጀች ባለችበት ወቅት ሀገሪቱን ዲሞክራሲያዊ ሊያጠናክር ወይም አምባገናዊ ዝንባሌ ሊያጎለብት የሚችል ወሳኝ መስቀለኛ መንገድ ላይ ትገኛለች። ዋናው ጥያቄ ይህ ምርጫ የምር የኢትዮጵያ ህዝብ ድምፅ ማረካለ ወይስ የገዢውን ልሂቃን ይዞ ለማጠናከር እንደ ተምሳሌ ልምምድ ብቻ ያገለግላል የሚለው ነው። በጂው ምርጫ ከፍተኛ ፉክክር ይደረግበታል ተብሎ ቢጠባበቅም በመንግስት የሚወሰዱ እርምጃዎች፣ የፖለቲካ ጭቆናዎች፣ ግጭቶችና የተቃዋሚ ፓርቲዎች ቦታ ውስንነት ጨምሮ ጉልህ ፈተናዎች ከበስተጀርባው እያለበት ነው። እነዚህ መሰናክሎች እውነተኛ የፖለቲካ ፉክክርና የተለያዩ አመለካከቶች እንዳይጋለጡ ይደናቀፋሉ። ምርጫው የህዝብ ፍላጎት በትክክል ለማንጸባረቅ ጥርጣሬን ይፈጥራል። ይልቁንም በአንድ ፓርቲ የበላይነት የሚመራ የፖለቲካ ስርዓት ላይ ልዩነቱ ህጋዊ ሊያገለግል ይችላል የሚል ስጋት አለ። የኢትዮጵያ ምርጫ ጊዜያዊ ተስፋና የማቋረጥ ተስፋ አስቆራጭ ጉዞ የበዛበት ነው። የ2005 ምርጫ ተቃዋሚ ፓርቲዎች 32 በመቶ የሚሆነው የፓርላማ መቀመጫ በማግኘታቸው ትልቅ ጥቅም ያስመዘገቡበት የትርጉም ጊዜ ነው። በኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ለረጅም ጊዜ ሲመራ የነበረው የፖለቲካ ምህዳር መቀየሩን የሚያመላክት ይመስላል። ሆኖም መንግስት የተቃዋሚ መሪዎችን በማሰር ወደ 200 የሚጠበቁ የሚጠጉ ሰዎችን የቀጠፈው ህዝባዊ ተቃውሞ በማፈንና ቁጥጥሩን ለማሰልጠን የማስፈራሪያ ዘሪዎችን በመውሰድ ይህ ብሩህ ተስፋ ብዙም አልቆየም። የፖለቲካ ብዝሃነት ገጽታ በፍጥነት ፈራረሰ። እናም አሁን ያለ ሁኔታ እንደገና ተመለሰ። ቀጣይ ምርጫዎች የዲሞክራሲ ምሮዎችን መሸርሸራቸውን የበለጠ አጋልጠውታል። በ2005 ምርጫ ማግስት የገዢው ጥምረት 10% የፓርቲውን መቀመጫ ይገባኛል ማለቱ የምርጫ ሂደቱን እንደ ፌዝ አጋልጦታል። የ2021 ምርጫ በትግራይ ጦርነት ጅቁና ሸፍኖ የብልጽግና ፓርቲ 96.8 ምርጫን መቀመጫን አግምቷል። እነዚህ ውጤቶች የፍትህ ውድድር ውጤት ሳይሆን በተጨነቁ ወረዳዎች በመራጮች ጫህና እና የተቃዋሚ እጩዎች ተወዳዳሪነት ያልተካተቱ ውጤቶች ናቸው። ተቃዋሚ ፓርቲዎች የተገለሉ ወይም ሙሉ በሙሉ ታግደዋል የመሳተፍ አቅማቸውን በእጅጉ የሚገድቡና የፖለቲካ ምህዳሩ በከፍተኛ ሁኔታ ለገዢው ሊቃን ያደላሉ። በ2018 ጠቅላይ ሚኒስትር አብይ አህመድ ስልጣናቸውን ሲረከቡ ኢትዮጵያ በለውጥ አፋፍ ላይ ትገኛለች የሚል የተስፋ ማዕብል ነበር። የፖለቲካ እስረኞች ተፈተዋል። የታጠቁ ኃይሎችን ተቀብሎ አዲስ የግልጽነት ዘመን እንደሚመጣ ቃል ገብቷል። ይሁን እንጂ መንግስታቸው ያለፉትን መንግስታት የሚያሳትፉትን አፋኝ ስልቶችን በፍጥነት ስትጠቀም፣ የጸረ ሽብር ህግን በመጠቀም የተቃዋሚዎችን ድምጽ በማፈልና በአዲስ አበባ ስልጣን በማማመሉና ተስፋ ሰጪዎቹ አዲስ ነበሩ። በ2021 የተካሄደው ምርጫ በግጭት የታጨቀውን እና በርካታ የተቃዋሚ ፓርቲ መሪዎችን መታሰራቸውን የኢትዮጵያ ዲሞክራሲያዊ እንቅስቃሴን በድንገት መቆሙን አመላክቷል። በ2021 የተካሄደው ምርጫ ኢትዮጵያ ከዲሞክራሲያዊ መርሆች የወጣችበትን የለውጦ ምዕራፍን አሳይቷል። በግጭት መፈናቀል፣ እና ጭቆና ውስጥ የተካሄደው መንግስት ከህዝብ ፍቃድ ይልቅ በማስገደድ ላይ እንደሚተማመን አጽንኦት ሰጥቶበታል። ከዚህ ፓርቲ መዋቅራዊ ማጭበርበርን ጨምሮ የተለያዩ ስልቶችን ተጠቀመ። በተለይ አሸናፊ ሁሉንም አንደኛ ያለው ደረ ምርጫ ስርዓትን ወስዷል። ይህም ሰበብ ብዙሀነትን ወደ አብላጫ ድምፅ ለውጦታል። ይህ ብዙ ጊዜ የተቃዋሚ ድምፅ በማግለል በአዲስ አበባ ሆነ በክልል ከዚያም በላይ ከፍተኛ ድጋፍ ቢደረግላቸው ውክልና እንዳይኖራቸው ያደርጋል። በተጨማሪ የኢትዮጵያ ብሔራዊ ምርጫ ቦርድ ምንም እንኳን የዘመናዊነት ጥያቄ ቢቀርብም በገዢው ፓርቲ ጥብቅ ቁጥጥር ስር ሆኖ ተቃዋሚ ፓርቲዎች እና እጩዎችን አጠራጣሪ በሆነ የአሰራር ሰበብ ውድቅ አድርጓል። በአውቶክራሲ ስርዓት ወይስ በአናርኪ መካከል ኢትዮጵያ ለ2026 ምርጫ በምትዘጋጅበት ወቅት ተከታታይ ቀውሶች መደራረብ በምርጫ ሂደት ላይ ከፍተኛ ፈተናዎችን ይፈጥራል። በሀገሪቱ ያሉ የተለያዩ ግጭቶች ፍትሃዊና ታማሚነት ያለው ምርጫ እንዳካሄድ እንቅፋትን ይፈጥራሉ። በአማራ ክልል የፋኖ ታጣቂዎች የመንግስት የፌዴራል መንግስት ታጣቂዎችን ትጥቅን ለማስፈታት ባደረገው ጥረት የጅምላ ስርዓትና የሰው አልባ አውሮፕላኖችን ድብድባ ምክንያት አሁን እስካለንበት ጊዜ ድረስ አለመረጋጋትን አስከትለዋል። ይሄ በእንዲህ እንዳለ በኦሮሚያ የኦሮሞ ነፃነት ሰራዊት በገዢው መንግስት ሸኔ የተባለው የሽምቅ ተዋጊ የተለያዩ ስልቶችን መጠቀሙ እንደቀጠለ ሲሆን፣ በፌዴራል ኃይሎች ከህግ አግባብ ውጭ ግድያ እየተፈጸመባቸው እንደሆነ መንግስት ይከሳሉ። ይህም ውጥረቱ እየተባባሰ ነው። የ2022 የፕሪቶሪያ ስምምነት ቢኖርም ትግራይ ከሌላው የአገሪቱ ክፍል ተነጥላ የአካባቢ ምርጫ ሳይታይበት እና የማቋረጥ ብጥብጥ በመኖሩ የነዋሪቹን የመምረጥ እድል ለመገምገም አዳጋች ሆኗል። ከታሪክ አኳያ መንግስት እነዚህን ግጭቶች እንደ ምክናት አድርጎ ምርጫውን ለሌላ ጊዜ ለማራዘም ወይም ተቃዋሚዎችን ለማፈን ሲጠቀምበት የነበረ ሲሆን በ2026 ዓመፅ ተባብሶ ከቀጠለ ተመሳሳዮችን ዘዴዎችን ሊከተል ይችላል። በኢትዮጵያ ያለው የምርጫ ምህዳር በአመጽና በማስፈራራት ተውጣጥሞበታል። እንደ ኦሮሚያ፣ አማራና ሶማሌ ባሉ ክልሎች የሚደረጉ የተቋሚ ዘመቻዎችን ብዙ ጊዜ በፀጥታ ስም የተረጋገጠ ከባድ እገዳዎች ይጠበቃሉ። በትግራይ የተካሄደው ግጭት ሚሊዮኖች እንዳፈናቀሉ ምክንያት ሆኗል። ለበርካቶች ድምፅ አሰጣጥ ሂደት ላይ ለመሳተፍ አዳጋች ሆነው በምርጫ ታማሚነት ላይ ከፍተኛ ጥርጣሬን ጣሪን ፈጥሯል። የሚዲያ ነጻነት ከፍተኛ ጉዳት ደርሶበታል። ገለልተኛ ተቋሞች ዛቻ፣ እንግልት፣ ወይም መዝጋት ሲደርስባቸው፣ በመንግስት ቁጥጥር ስር ያሉ ሚዲያዎች ግን የመንግስት ትርክቶችን ያሰራጫሉ። ግጭቶችን ወይም የተቃዋሚ እንቅስቃሴዎችን ለመዝገብ የሚደፍሩ ጋዜጠኞች በጸረ ሽብር ወይም በሳይበር ደህንነት ህግ መሰረት ስርዓትን በመፍራት ይኖራሉ። እነዚህ ስልቶች የኢትዮጵያ ምርጫ በተለይም በ2021 ከእውነተኛ ዲሞክራሲያዊ ተሳትፎ ይልቅ አምባገነናዊ ቁጥጥርን ወደ ማሳየት በታሪክ ለውጦታል። ውል ለውጥ ከሌለ በ2026 ተተመሳሳይ መጠቀሚያዎችና በደሎች ሊደገሙ ይችላሉ። ይሄ የቀረው የዲሞክራሲያዊ መነቃቃትና ተጠያቂነት ተስፋ እየቀነሰ ይሄዳል። የኢትዮጵያ የምርጫ ተቋማት በአሁኑ ወቅት ከፍተኛ ፈተና እየገጠማቸው ነው። ራሱን ችሎ ይሰራል የተባለው የኢትዮጵያ ብሔራዊ ምርጫ ቦርድ ለፖለቲካ ጫና እየተንገዳገደ ነው። ከቅርብ ጊዜ ወዲህ ከተሾሙት ሹማምቶች ከአድሎ ነፃ የሆኑ ባለስልጣናትን ከስልጣን መነሳታቸውን ለአገዛዙ ደጋፊዎች ውለው አድሮም ስጋትን ፈጥሯል። ይህ አድሏዊ እና መጠቀሚያ ሊሆን ይችላል የሚል ስጋትን ፈጥሯል። ውይይት እና ፍታዊነትን ለማፈን የተደፈነው የፖለቲካ ፓርቲዎች የጋራ ምክር ቤት በዋናነት በመንግስት አጋሮች የተዋቀረ ሲሆን ይህ ፍታዊ ምርጫን የማካሄድን እድልን ይቀንሳል። አስተማማኝ ቁጥጥር ከሌለ የምርጫ ማጭበርበርና አደጋ የማይቀንስ ይሆናል። ከላይ ባለው የኢትዮጵያ የምርጫ ስርዓት ውስጥ ያሉ መዋቅራዊና ህጋዊ ቅባቶች ፈተናዎች ናቸው። የገዢው መንግስት ውክልና ከጠቃኞቹ ጋር አይመጣጠንም። ይህ በድምፅ ብልጫ ብቻ እንኳን የላቀ የበላይነት እንዳይረጋገጥ ያስችላቸዋል። ወደ ተመጣጣኝ ውክልና ስርዓትን ማሸጋገር ይህንን የሚመዝን መዛባት ሊፈታው ቢችልም መንግስት ግን እነዚህ ለውጦች ወደ ጎን በመተው ይመርጣል። የስራ ሽብርተኝነትና የሳይበር ደህንነት ህጎችን ተቃዋሚዎቹና ጋዜጠኞች ተቺዎችን ለማሰር በስፋት በመጠቀማቸው የፖለቲካ ልጅነት እና ተቃውሞን በማፈን ለእውነተኛ ዲሞክራሲያዊ ተሳትፎ ምህዳርን እየጠበበ ነው። በኢትዮጵያ ውስጥ ያሉ ተቃዋሚዎች ከፍተኛ የሆነ መገለል እየደረሰባቸው ነው። ብዙ የፖለቲካ ፓርቲዎች ዝም እየተባሉ ወይም ዝም እንዳሉ እየተንገዳገዱ ነው። ለምሳሌ የኦሮሚያ ፌዴራሊስት ኮንግረስ ኦፍነኮ፣ እና ኦነግ በ2021 ምርጫ እንዳይካፈሉ የተደረጉ በርካታ አመራሮች መታሰራቸውና የፖለቲካ ሰረኞች እንዲፈቱ ያቀረቡት ጥያቄ በአብዛኛው ችላ መባሉ ነው። ሕዝባዊ ወያነ ሓርነት ትግራይ ህወሓት በአሸባሪነት ተፈርጆ ከፖለቲካ መድረኩ ሙሉ በሙሉ እንዲወገድ ተደርጓል። በቅርቡ ብሔራዊ ምርጫ ቦርድ የህወሓትን ህጋዊ እውቅና የሰረዘው ለሶስት ወራት የጊዜ ገደብ ግንቦት 05 ቀን ካለፈ በኋላ የማስተካከያ እርምጃ አልወስድም በሚል ነው። በሶማሌ ክልል ተቃዋሚ ቡድን የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ ጋር ያለው የግጭት የተስተካከለ ያለው የእንግዝ እየጨመረ ነው። 2018 ከጠቅላይ ሚኒስትር አብይ አህመድ ጋር የሰላም ስምምነት ቢደረግም አፈጻጸሙ ደካማ በመሆኑ አሁንም አለመተማመን አለ። ከገዢው መንግስት ጋር የተሰለፉ ያሉ አመራሮች ኦብነግን ለመከፋፈል እየሞከሩ ይገኛሉ። የመንግስት ደጋፊ ቡድኖች በመፍጠርና መሪውን አብድርሃማን ማዳይን በአብድራኪም ሼክ ሙሳ ለመተካት እየሞከሩ ነው። ይህ ቅስቃሴ እርምጃ ተጨማሪ የአመስ እንቅስቃሴዎችን ሊፈጥር ይችላል ተብሎ ይፈራል። ከ2020 ጀምሮ ከ54 በላይ ጋዜጠኞች ከሀገር ተሰደዋል እና ብዙ የተቃዋሚ መሪዎችን በስደት አሊያም በእስራት ከጫዋታ ወጥቷል። ነጻ ፕሬስ ወይም ታማሚነት ያለው የተቃዋሚዎች ድምፅ ከሌለ ኢትዮጵያ ወደ ምርጫ ወደ አንድ ፓርቲ የዘውድ ስርዓት የመቀየር አለጋ ተጋርቶባታል። ይህ ምርጫውን ሕጋዊና የህዝብ አመኔታ የሌለው ባዶ ክስተትን ያደርገዋል። ኢትዮጵያ ፌዴራላዊ ስርዓት የተለያዩ ብሔሮችን ለማቀፍ ታስቦ የነበረው ቢሆንም በሚያሳዝን ሁኔታ የአለመረጋጋት መንስኤ ሆኗል። ህገመንግስቱ የክልል ራስ በራስ ማስተዳደር ቃል የገባ ቢሆንም የፌዴራል ባለስልጣናት በተደጋጋሚ ጣልቃ በመግባት የክልል ሚሊሻዎችን በማፍረስ የአካባቢ መስተዳደሮችን በመተካት እና ተቃውሞችን በማፈል ላይ ናቸው። በተለይ 2020 የፌደራል መንግስት ምርጫ ሲያራዝም ህገ መንግስት ቀውስ በኢትዮጵያ መፈጠሩን ማሳያ ነው። ይህም እንደ ትግራይ ክልል ከፌደራል መንግስት ውጭ ተወዳድሮ የራሱን ድምፅ እንዲወስን አድርጓል። አለመግባባቱን ለማፍታት ገለልተኛ ፍርድ ቤት አለመኖሩ ውጥረቱን አባብሶ በመጨረሻ ወደ ትጥቅ ግጅት አምርቶ ነበር። የኦሮሞ እና የአማራ ህዝባዊ ተቃውሞዎች ብዙ ጊዜ ከባድ እርምጃዎች ያጋጥማቸዋል። ከዚህም መካከል የኃይል ግድያ እና የጅምላ እስር፣ በሶማሌ ክልል የተከፋፈለ የኦብነግ ቡድን መፈጠሩ መሪውን ከስልጣን መውረድን ተከትሎ ውጥረቱ እየተባባሰ ነው። ስልጣን ማዕከላዊ በማድረግ እና የኢትዮጵያ ፌዴራላዊ አብዮት ለማዳከም እየተካሄደ ያለው ውጥረት የጎሳ ውዝግብን ከማባባስ እና ሀገሪቱን ወደ አለመረጋጋት ከሚያሸጋግር ሲሆን ይህም ለክልላዊ የራስ አገዛዝ የራስ እውነተኛ ክብር እስካልተጠቀሰ ድረስ ታማሚነት ያለው ምርጫ እንዲካሄድ የማይቻል ያደርገዋል። ድምፅ መስጫ ውስጥ ይት ኢትዮጵያ በወሳኝ ደረጃ ላይ ትገኛለች። 2026 ጉሊ ማሻያዎች ማሻሻዎች ተግባራዊ በማድረግ ለወደፊት ተስፋ ሰጪ መንገድ ማመቻቸት ይኖርባታል እነዚህ ማሻሻዎች የምርጫ ስርቱን በማደስ ተመጣጣኝ ክልና እንዲሰጥ ማድረግ፣ ዓለም አቀፍ ታዛቢዎች ለተጠያቂ መጋበዝና የምርጫ አካላትን ከፖለቲካል ጣልቃ ገብነት ነፃ ሆነው እንዲሰሩ ማድረግን ያካትታል። እንደ ፋኖና ሌሎች ታጣቂ ቡድኖች ጋር በመነጋገር ለግጭት አፈታት ቅድሚያ መስጠትና ከትግራይና ቆምነ ጋር የሚደረጉ ስምምነቶች እንደ ፕሪቶሪያ ስምምነት እና በ2018 የሰላም ስምምነትን ማክበርና ተግባራዊ ማድረግ ወሳኝ ናቸው። የፖለቲካ እስረኞችና ጋዜጠኞች እና ተቃዋሚ መሮች መፍታት፣ የፕሬስ ነፃነቶችን መመለስ የበለጠ አሳታፊና ዲሞክራሲያዊ ማህበረሰብን ለማሳደግ ወሳኝ ናቸው። እንደ ፌዴሬሽን ምክር ቤት ባለው የፖለቲካ አካል ላይ የመተማመን ይልቅ ህገ መንግስታዊ ህጋዊ አለመግባባቶችን ለመፍታት ነፃ የዳኝነት ስርዓትን ማስፈን ወሳኝ ነው። ህገ መንግስታዊ ፍርድ ቤቶች ገለልተኛና ራሱን የቻለ ተቋም እንደመሆኑ መጠን ህገ መንግስታዊ ጉዳዮችን የመተርጎም አደራ ሊሰጠው ይገባል። ይህም ከአድሎ የራቁ ሚዛናዊ ያለው ብይን እንዲሰጥ ያስችሏል። የክልል ራስ በራስ የማስተዳደርና ግልጽ የሆነ የስልጣን ክፍፍልን ማስቀጠል የተጋራ ህገ መንግስታዊ ማዕቀብ ወሳኝ ነገሮች ናቸው። ኢትዮጵያ እነዚህን ሁሉ አቀፍ ማሻሻያዎች ብቻ ወደፊት ምርጫ ፍትሃዊ እና ግልጽ ታማሚነትን ማረጋገጥ የምትችለው። እንዳለመታደል ሆኖ አሁን ያለው አመራር ትርጉም ያለው ለውጥ ለማድረግ ያመነታ ይመስላል። መንግስት በውይይት ከመቀበድ ይልቅ ወታደሩ በተለያዩ ክልሎችን በማሰማራትና ከሀሳብ ልዩነቶችን ባህል በማፈን ወታደራዊ ኃይሉን እያሰፋ ይገኛል። የ2026 ምርጫ ህጋዊነትን ልጎድለው የህዝብ የህዝብ አመኔታ ሊሸረሸርና አምባገነናዊ አገዛዝ ሊያጠናክር የሚል የሚል ስጋት በብዙዎች ዘንድ ይሰማል። የ2026 የኢትዮጵያ ምርጫ የፖለቲካ ብቻ አይደለም ለሀገሪቱም ዲሞክራሲያዊ የወደፊቱን እጣፍንታ ወሳኝ ፈተና ነው። ኢትዮጵያ እውነተኛ የፖለቲካ ተሳትፎ ማሻሻ ታቅፋለች ወይስ ጭቁናና መጠቀመ ትመልሳለች? ጠንካራ አመራር፣ እውነተኛ ማሻሻ እና ዓለም አቀፍ ድጋፍ ዲሞክራሲያዊ ለመጠቀም አስፈላጊ ናቸው። እርምጃ ካልተወሰደበት ኢትዮጵያ ወደ አንባገነንነት ልትወርድ፣ በጎሳ ግጭት፣ በሰብአዊ መብት ረገጣና በፖለቲካ ለመረጋጋት ስጋት ውስጥ ናት። በአንፃሩ እውነተኛ ለውጥ የበለጠ ሁሉን አሳታፊ ሰላማዊና ዲሞክራሲያዊ ኢትዮጵያን ሊያመጣ ይችላል። የታሪክ ምሁሩ ሬቶ ልማርቸር እንደተናገሩት በአፍሪካ ችግሩ እንዴት በምርጫ ማሸነፍ ሳይሆን እንዴት መሸነፍ ነው ብለዋል። የኢትዮጵያ መሪዎች ይህንን እውነታ ካልተገነዘቡ ድረስ ምርጫ የዲሞክራሲያዊ የምሰል ማሳያ ብቻ ይሆናል። ይህ በተቃዋሚዎች ዘንድ የሚነሳ ለመንግስት የተሰጠ ማሳሰቢያ እንጂ ይህ በተቃዋሚዎች ዘንድ የሚነሳ ለመንግስት የተሰጠ ማሳሰቢያና ትችት ሲሆን በሌላ በኩል አሁን ያለው መንግስት ስርዓት በፍትሃዊ በተደረገ ምርጫ እየመጣ እንዲሁም ኢትዮጵያ በታሪክ ለመጀመሪያ ጊዜ በመረጠችው መንግስት እየተመራች እንደሆነ ብዙዎች ይከራከራሉ። በተለይ ታጣቂ ኃይሎች ካለው ጊዜ በተለየ በሰላም ድርድር ጥያቄ ከመንግስት ቢቀርብም በታጣቂዎች የስልጣን ጥማቸው የሰላም ድርድሮችን እየተደናቀፉ እንደሚገኙ ይናገራሉ። እኛ በጄቲቪ ሚዲያ የሁሉም ምልከታ በቀጣይ የምናሳያችው ሲሆን ይህ ከየትኛውም የፖለቲካ አመለካከት ነፃ መሆኗቸውን ለማሳወቅ እንወዳለን። ሰላም ለኢትዮጵያ። ቶሌራ ጎንፋኔ። ሰላም ዋሉ።